ጤና ናችሁ ሰላም ናችሁ፣ ቅዱሳን በጌታ በኢየሱስ ስም ሰላም ላችኋለሁ። እግዚአብሔር ጸጋ ይብዛላችሁ። እንዴት አላችሁ? ዛሬ እንግዲያውስ እግዚአብሔር ከፈቀደ ማጠቃለያውን እናደርጋለን። ባለፉት ሰባት ሳምንታቶችን እንደ እግዚአብሔር በጎ ፈቃድ ምንድን ነው ያየነው የሰባቱ አብያተ ክርስቲያናት ባህሪ ምንድን ነው የሚለውን እያየን እንግዲ ዛሬ መጨረሻ ላይ ደርሰናል። ክብር ለኢየሱስ ሲሆን ይሄን ሁሉ ጊዜ በሰላም በዴና ጠብቆን ለዛሬ ያበቃን ክብሩ ለዘላ አለም የተመሰገነ ይሁን ጌታችን መድኃኒታችን። ስለዚህ ዛሬ ምንድን ነው ማጠቃለያ እናደርጋለን ማለት ነው። ማጠቃለያ የምናደርገውን ክፍል በጌታ በኢየሱስ ስም አነባለው ዛሬ ስለ ሎዶቂያ ቤተ ክርስቲያን አይተን ስለ ሎዶቅያ ቤተክርስቲያን እግዚአብሔር ምን ያስተምራል፣ የሎዶቅያ ቤተክርስቲያን ማለት ማለት ነው የሚሉ ነገሮችን የምንመለከት ይሆናል ማለት ነው። ወደ ዮሐንስ ራዕይ ምዕራፍ ሶስት ከቁጥር 14 ጀምሮ ያለውን ክፍል ነው የምናነባው ማለት ነው። እንደዚህ ይላል፣ በሎዶቅያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው ደግሞም ታማኝና እውነተኛ ምስክር የሆነው የእግዚአብሔርም ፍጥረት ምንጭ የሆነው እንዲህ ይላል ቀስቃዛ ወይም ትኩስ እንዳልሆንህ ስራዬን አውቃለሁ። ቀስቃዛ ወይም ትኩስ ብትሆን በወደድዩ ነበር። እንግዲህ ለብ ያለ ብቻ እንጂ ትኩስ ወይም ቀስቃዛ ስላልሆነ ከአፌ አውጥቼ ልተፋህ ነው። ሀብታም ነኝ፣ ባለጸጋ ነኝ፣ አንዳችም አያስፈልገኝም ትላለህ። ነገር ግን ጓስቋላ፣ ምስኪን፣ ድሃ፣ ዕውርና የተራቆት መሆንህን አታውቅም። ስለዚህ ሀብታም እንድትሆን በ እሳት የነጠረ ወርቅ የራቁትነትን ሀፍረት እንዳይታይ የምትለብሰውን ነጭ ልብስ ለማየትም እንድትችል ዓይንህን የምታኩለውን ኩል ከእኔ እንድትገዛ እመክርሃለሁ። እኔ የምወዳቸውን እገጽጻለሁ እቀጣለሁም። ስለዚህ ትጋን ሲያም ግባ። እነሆ በደጅ ቆሜ ያንኳኳለሁ። ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እበላለሁ እርሱም ከእኔ ጋር ይበላል እኔ ድል ነስቼ ከአባቴ ጋር በእርሱ ዙፋን ላይ እንደተቀመጥኩ ድል የሚነሳውንም ከእኔ ጋር በዙፋኔ ላይ እንዲቀመጥ አድርጓለሁ መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ይላል ቅዱሳን ዛሬ ስለ ሎዶቂያ ቤተ ክርስቲያን ነው የምናየው እንግዲያውስ ሎዶቂያ ቤተ ክርስቲያን ማን ናት ምንድን ናት ሎዶቅያ ቤተክርስቲያን ሙቅ ወይም ቀስቃዛ አይደለች ለብ ያለ ውሃ ባህሪ እንዳላት ጌታ ኢየሱስ ክርስቶስ ተናግሯል። አግሪጳ የሎዶቂያ ቤተክርስቲያን መጋቢ ነበረ። አግሪጳ አደራውን በትክክል ያልተወጣ መጋቢ ነበር፤ ምክንያቱም ጳውሎስም ለቆላሲያስ ሰዎች ለአግሪጳ ማስጠንቀቂያውን እንገሩልኝ የሚለው ጎረቤት እንደሆነ ስለሚያውቅበት ነው። መጋቢ ዋና ስራዎች መንጋውን መመገብ፣ መጠበቅና መምራት ሲሆን ይህንን ኃላፊነት በትጋት የሚፈጽም መጋቢ በሌለበት ችግር ይከሰታል። ሎዶቂያ ቤተ ክርስቲያን ማለት እንግዲያውስ ለብ ያለ ለብ ያለ ማንነት ወይ ትኩስ አለመሆን ትኩስ ሆኖ እግዚአብሔርን አለማስደሰት፣ ወይ ቀዝቃዛ ሆኖ እግዚአብሔር ትኩስ የሚያደርግ አለመለመን፣ መካከለኛ መሆን። እንደዚህ አይነት ክርስቲያኖች የበዙበት ዘመን ነው። ዘመኑ የሎዶቂያ ቤተ ክርስቲያን ካራክተር እኔ ጋ፣ አንተ ጋ፣ እኛ ጋ ይታያል። ልብ ያለ ማንነት እንግዲህ አንዳንድ ጊዜ ሄድ ብሎ ሰይጣንን ማምለክ፣ ሌላ ጊዜ ደግሞ መጣ ብሎ ወደ እግዚአብሔር ቤት መመለስ ምንም ሰን በቃ ሰንስ ሰንስ የሌለው አለ አይደለ? ምንም ሰንስ የሌለው ኃጢአትም ኃጢአት አይመስልም፣ ጽድቅም ጽድቅ አይመስልም። ምንም በቃ ጸጥ ያለ ማለት ነው። እንዲህ አይነት ካራክተር ያለን ሰዎች በርካታ ነን፣ በርካታ ነን። ስለዚህ እግዚአብሔር ለዚች ቤተ ክርስቲያን የሰጠው ማስጠንቀቂያ ምንድን ነው? ያ ማስጠንቀቂያ ደግሞ እኔን ይመለከታል፣ እኛን ይመለከታል። ስለዚህ ቅዱሳን እግዚአብሔር ከእኔ ከእኛ የማይፈልገውን ነገር ማስወገድ መቻል አለብን። እዚህ ጋ ሎዶቂያ ቤተ ክርስቲያን በወጣ ሂደት ስፍራውን ለቃ ወደ ሌላ አለመሄድ ሲሆን ደካማ ጎን ሙሉ በሙሉ አልሄደችም፣ እንደ ጥሩ ነገር ቀዝቃዛ ሆና በእግዚአብሔር ቤት ነው ያለችው። በስመ እግዚአብሔር ውስጥ ነው ያለችው አለች አልሄደችም። በእምነት ፍጹም ያው የሆነ ማንነት ማጣት፣ በሁለት ሀሳብ ማንከስ፣ አለምም አንዳንድ ጊዜ አለምን፣ ሌላ ጊዜ ደግሞ የእግዚአብሔርን ቤት፣ ሁለት መንገድ መምሰል፣ ፍጹም አለመሆን እንደ ደካማ ጎን ተጠቅሷል። በሎዶቅያ ቤተክርስቲያን እንደ ደካማ ጎን ተጠቅሷል። ይህንን ግን እግዚአብሔር ጌታ ኢየሱስ አልፈለገም። የሎዶቂያ ቤተ ክርስቲያን ባህሪ ለማመልከት ሎዶቂያ ከተራራማ አካባቢ ከሚመነጨው ከፍልዮ ውሃ ምንጭ ነበር። ይህ ከሎዶቂያ ከተማ ፓፑካሌ የሚባል የፊል ውሃ ምንጭ፣ ይህ ምንጭ ወደ ከተማይቱ መሃል ከስድስት ማይል ተጉዞ ሲመጣ ሙቀቱን ይቀንሳል። ለመድኃኒትነት ሰው እንዳይጠቀም ሙቀቱን የቀነሰ መካከለኛ የሆነው ነው። ሰው አይጠቀምም። ሌላው ተጠቅሞ ለሚመጣው ውሃ ቀዝቃዛ ሆኖ እርካታ አይሰጥም። ጌታ ይህንን የውሃውን ባህሪ ተጠቅሞ ሎዶቂያ ቤተክርስቲያን የነበረችበትንም መንፈሳዊ ሌቨሏን፣ መንፈሳዊ ደረጃዋን ተናግሯል። እዛ ላይ ከከተማይቱ ላይ ከሚመጣው ፍሎ ውሃ ምሳሌን ተጠቅሞ አንቺ እኮ መቀጣጠል ወይ መቀዝቀዝ መቻል አለብሽ ብሎ ጌታ ኢየሱስ ክርስቶስ ስናገራት እንሰማለን። ስለዚህ እችን ቤተ ክርስቲያን ንስሐ ግቢ። ሀብታም ነኝ ትላለች፣ ያንን እየሸጠች ገንዘብ ስለምታገኝ ስራ ስላላት ብዙ ተሯሩጣ የምታገኘው ገቢ ስለነበረ ከተማዪቱ ላይ ግን ድሃ ነች፣ ጓስቋላ ነች፣ ዓይነ ስውር፣ ራቁቷ ነች። ዓይነ ስውር ግን ሀብታም ነኝ ምንም አያስፈልገኝም ትላለች። ይህ ነው ትልቁ ደካማ ጎኗ። ጌታ ኢየሱስ በባሪያው በኩል ደግሞ ምንድን ነው የሚለው? አሁን ኩል ግዢ፣ ከኔ ኩል ግዢ፣ አጥርተሽ ለማየት እንድትች ከኔ ኩል ግዢ። እኔም ወደውን እቀጣለሁ መጥቼ ልጄና ብዬ እና ይ ልጄ ብዬ አንኳኳለሁ። ጠብቃለሁ ቆሜ ማንም ፈቃደኛ ከሆነ መመለስ ፈልጋለሁ መለወጥ ፈልጋለሁ። እግዚአብሔር የእኔ ባህሪ እንዲህ ነው ቀዝቃዛ ነኝ በኃጢአቴ በቃ ተሸንፍ ያለው እኔን አድሰኝ ብሎ የሚለውን ትቶት አያልፍም እግዚአብሔር። ውድ ቅዱሳን ባካችሁ ልብ በሉ ልብ በሉ፣ እግዚአብሔር ከሎዶቂያ ማንነት እንድንወጣ ይፈልጋል ከሎዶቅያ ማንነት ሎዶቅያ ማንነት በእግዚአብሔር ቤት ላይ ብዙም አስፈላጊ አይደለም፣ ቅዱሳን ከሎዶቅያ ቤተ ክርስቲያን ዛሬ ማጠቃለያ ላይ ይህንን ነው የምንማረው። ተከታታይ ሰባት ሳምንታቶችን ይህንን ትምህርት የተከታተላችሁ በጣም ላመሰግናችሁ እወዳለሁ። ሰብስክራይብ ያደረጋችሁ ላመሰግናችሁ እወዳለሁ። ኮመንት፣ ላይክ ያደረጋችሁ ላመሰግናችሁ እወዳለሁ። በጣም በእውነት ዘመናችሁ ብሩክ ነው። ወዳችኋለሁ። ተባረኩ። ሌላ ትምህርት እንገናኛለን። ይህንን ዘግቻለሁ